ዮሐንስ ሐፂር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 20 ቀን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሚታሰቡ በዓላት መካከል አመታዊ፣ ወርሃዊ ብላ በሁለት ከፍላ ነው ቤተክርስቲያን የቅዱሳንን ከራሱ ከመድኃኔ ዓለም ጀምሮ ከእናቱ ከቅዱስ ድንግል ማርያም ከቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ያው በቀን በቀን ዓመታዊ በዓላትና ወራዊ በዓላት ብላ በሁለት ክፍላ ነው እና ዓመታዊ ክብረ በዓል ጥቅምት ሃያ ላይ ቤተ ክርስቲያናችን ምን ትላለች ካልናችሁኝ፣ ዮሐንስ ሐፂር ዮሐንስ ሐፂር የተባለ መናኝ በግብፅ ከአሉ ባሕታውያን መናነያን በምግባረ ሰናይና በትሩፋት ከቆዩ ቅዱሳን መካከል ይልቁንም ደግሞ ዓለምን ከናቁ ንጽሕ ከጠበቁ ድንግልናቸውን ይዘው በጎ ስራ ከሰሩ ቅዱሳን ወይም ባሕታውያን ወይም መናነያን ወይም መነኮሳት መካከል ዮሐንስ ሐፂርን ቤተ ክርስቲያን በመጽሐፈ መነኮሳት በስንክሳርና በገድለ ቅዱሳን ጥሩ አድርጋ ትጠርካለች። እንግዲህ የዚህ ቅዱስ ወላጆቹ ከላይኛው ግብፅ ናቸው ይልና፣ እነ ገብረ መንፈስ ቅዱስን የመጸሉ ቅዱሳን የተገኙበት ገብረ መንፈስ ቅዱስ ያው እዛው ንሳ የምትባል በረሃ ላይ የተወለደ ታላቅ አባት እንደሆነ ባለፈው ተማምረናል። የዚህ ቅዱስ ወላጆች ከላይኛው ግብፅ ናቸው ይልና፣ እነርሱም እግዚአብሔርን የሚፈሩ ናቸው ይላል። ብፁዕ ብእሲ ዘይፈርሆ ለእግዚአብሔር ወዘይፈቅድ ትእዛዞ ፈድፋደ እግዚአብሔርን የሚፈራ ሰው ብፁ ነው አዎ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 ወደ ትርጓሜ ስናመጣው የዚህ ቅዱስ ወላጆቹ ከላይኛው ግብፅ ይልና የተገኙበትን ቦታ ይናገራል ይቀጥልና እግዚአብሔርን የሚፈሩ ናቸው ይላል አዎ ምን ይላል ቀዳሚሃ አዎ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት ነው አለ ሰሎሞንም ዳዊትም ተነጋግረውታል አባትና ልጅ ኑ ደቂቄ የፈሪሃ እግዚአብሔር መሐርክሙ፣ እግዚአብሔርን መፍራት እንሆ ላስተምራችሁ፣ እባካችሁ ልጆቼ ወደ እኔ ኑ። እግዚአብሔርም ቤተ ክርስቲያንም ይህን ቋንቋ ያው እግዚአብሔር ለልጆቹ ኑ ላስተምራችሁ ይላል። ቤተ ክርስቲያንም አትሮንሷን ዘርግታ ይህንን ነገር ትናገራለች እና እግዚአብሔርን የሚፈሩ ናቸው ይላል። ይሄ ደግሞ የሉቃስ ወንጌል ምዕራፍ አንድ ቁጥር ስድስት ላይ በትዳራቸው ውስጥ እግዚአብሔርን የሚፈሩ ያለነቀፋ የሚጓዙ ባለትዳሮች ብፁዓን ናቸው፣ ንዑዳን ናቸው፣ ክቡራን ናቸው ይልና ከፍ ከፍ ያደርጋቸዋል። ከእርሱ በቀር ልጅ የላቸውም ነበር ይልና የነበራቸው አንድ ልጅ ብቻ ነው ይላል። አንድ ልጅ ብቻ ነው ይላል። አንድ ልጅ ግን ለስማቸው መጠሪያ ለታሪካቸው ይልቁንም ደግሞ አንድ ሆኖ ግን ብዙ ተአምራትን ብዙ ገድላትን ብዙ ተጋድሎችን ያደረገ ዓለምን የናቀ የመነነ ታላቅ እንደሆነ የአንድ ብዙ ዮሐንስ መጥምቅን ስንመለከተው አንድ ሁኖ ሳለ ሰባት፣ ሳሙኤልን ስንመለከተው አንድ ሁኖ ሳለ ሁለት። እንዲህ እንዲህ አይነት ቅዱሳንን ቤተክርስቲያን ታስተምረናለች ይቀጥልና እሱ አንድ ቢሆንም፣ እነሱም ደግሞ የዓለሙ ብልጽግና ብዙ የላቸውም። ከእጅ ወደ አፍ የሚኖር ኑሮ የሚኖሩት ኑሮ ነበር የነበራቸው። ያም ሆኖ ግን እግዚአብሔርን ይፈራሉ፣ እግዚአብሔርን ያከብራሉ፣ ሃይማኖታቸውን ይጠብቃሉ፣ ያስጠብቃሉ። ከዛም አልፎ ደግሞ የወለዱትን ልጅ በበጎ ሥራ ባለጸጎቹ ነው ሳለ፣ አዎ የወለዱትን ልጅ በጥበብ በሞገስ በማስተዋል አዎ ስጋዊ መንገድ፣ መንፈሳዊ መንገድ፣ ስጋዊ እድገት፣ መንፈሳዊ እድገት፣ አክብሮ ሰብ፣ አክብሮ እግዚአብሔር፣ ፍቅረ ቢጽ፣ ፍቅረ እግዚአብሔር እያሉ ጥሩ አድርገው አሳደጉት ይላል። የዚህም ቅዱስ ዕድሜው 18 ዓመት ሲሆነው፣ በነገራችን ላይ ሴት ልጅ 15፣ ወንድ ልጅ 18 ዓመት ሲሆናቸው መወሰን አለባቸው ይላል ቅዱስ መጽሐፍ። ምንድን ነው? ለአንድ አቅጣጫ ለትዳርም ከሆነ ለትዳር ላያዙት ዓላማ ለትምህርትም ሆነ ለድንግልና ወስነው መጓዝ አለባቸው። ትምህርትም ከሆነ እስከሚጨርሱ፣ ብህትውናም ከሆነ እስከ ዓለም ፍጻሜ ትዳርም ከሆነ ደግሞ ወደ ትዳር ገብቶ ልጅ በልጅነት የሚለውን ይዞ መጓዝ እንዳለ ሲያመለክት፣ 18 ዓመት ሲሆነው የእግዚአብሔር ቸርነት አነሳስታው የመላይክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይኸውም የምንኩስና ልብስ ነው ይለናል። አስቄጥስ ማለት እንግዲህ ምንኩስና ስሮ ምንኩስና የተገኘበትና ብዙ መናንያን የተገኙበት ምንም እንኳን አሁን ባለንበት ዘመን እንዳለመታደል ሆኖ መለየት ባንችልም ግን ያ ቦታ ያ ትልቅ ገዳም ግን ንጽ ጠብቀው ድንግልናቸውን ይዘው ዓለምን ንቀው እግዚአብሔርን ወደው ሃይማኖታቸውን አክበረ አስከብረው የተነሱበት ይልቁንም ደግሞ የምናኔ ምልክትና የምናኔ ጸጋ የሆነው ምንኩስና የተገኘበት ቦታ ነው። ከዚያም በደረሰ ጊዜ አባ ባይሞይ የሚባለውን አንዱን አረጋዊ አባት ተገናኘው። ዮሐንስም ሰገደለትና ወደ እርሱ እንዲ ቀበለው ለመነው ይላል አባይሞን እንዲቀበለው ዮሐንስ ሐፂር ለመነው ይላል። ሽማግሌውም አባት፣ ልጄ ሆይ ያንተ በዚህ መኖር ልክ አይደለም። በዚች ገዳም የሚኖሩ በእጆቻቸው ይሰራሉ፣ በቀንና በሌሊት ይጾማሉ፣ ይጸልያሉ በሚተኙም ጊዜ ያለ ምንጣፍ ጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆንክ ይህን ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመልሰህ እንደ ሰው ሁሉ በጎ አኗኗርን ትንወር ዘንድ ይሻልሃል፣ የዚች ገዳም ኑሮ ጭንቅ ነውና አለው ይለናል። እዚህ ላይ ከዛም በደረሰ ጊዜ አባ ባይሞይ የሚባለውን አንዱን አረጋዊ አባት ተገናኘው ይላል እንግዲህ ሰው ስለሆነ ዮሐንስ ሐፂር እግዚአብሔር መንፈስ ቅዱስ አነሳስቶት ወደዚያ እንደሄደና ለዚህም እግዚአብሔር እንደፈቀደለትና እግዚአብሔር እንደጠራው አላወቀም ነው የሚለን። ዮሐንስም ሰገደለትና ወደ እርሱ እንዲቀበለው ለመነው ሲል ሽማግሌውም አለ ወደ ግሌዎት ገባ። አዎ አባቴ ሆይ፣ አዎ ተቀበለይ ብሎ ሲለው አባት ሽማግሌውም እንዲህ አለ። ልጄ ሆይ ያንተ በዚህ መኖር ልክ አይደለም። ሰውነቱን ተመለከተ። ለምን እናት አባቱ በበጎ አለባበስ በበጎ አመጋገብ በእንክብካቤ በጥበብ በሞገስ አሳድገውት፣ አዎ መልኩ ያምር፣ ደምግባቱ የተዋበ ስለነበረ አሁን ያ ገዳም ለእሱ አይስማማውም ብለው እንደ ሰው ሰውኛ ነው ያሰቡት፣ እንደ ገዳም ሳይሆን እና በዚሽ ገዳም የሚኖሩ በእጆቻቸው ይሰራሉ፣ በቀንና በሌሊት ይጾማሉ፣ ይጸልያሉ፣ በሚተኙም ጊዜ ያለምንጣፍ በምድር ላይ ይተኛሉ።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 ባህታዊው ጋር ከአባቱ ጋር ያገናኘውም የእግዚአብሔር መልአክ ነበረ። አዎ ጉዞውም የተስተካከለና የተመረጠ መንገድ ነበረ። ሀቦ ለልውል ጸሎተከ። አዎ መንገድህን ለእግዚአብሔር አደራ ስተውላና መንገዱን ለእግዚአብሔር አደራ ሰጥቶ የሄደ ነው። ከዚህም በኋላ እነሆ እግዚአብሔርን ሳይጠይቅ ምንም ምን ስራ አይሰራምና በዛን ጊዜ ስራውን ይገልጥለት ዘንድ ስለ ዮሐንስ ሐፂር እግዚአብሔር ለመነው ነው። ምንድን ነው? ከኔጋ ይቆይ፣ ይመለስ፣ በዚህ ገዳም ይኑር ወይስ ደግሞ ይገባዋል፣ አይገባውም እግዚአብሔርን ለመነ ነው። የእግዚአብሔር መልአክ ተገልጦለት እርሱ የተመረጠ መሳሪያ ነው። ጳውሎስ አሳዳጅ ነበር ሳውል ተብሎ ማለት ቤተክርስቲያን የሚያቃጥል ክርስቲያኖችን የሚገል ነበር። ነገር ግን ከመትጹር ስሜ በውስታዛ የተመረጠ ዕቃ አድርጌዋለሁ ነው ያለው እኮ ለአናንያ። አናንያ እንዴ ቤተክርስቲያን አቃጥሎ ክርስቲያኖቹን ገሎ እስጢፋኖስን በደንጋ አስወግሮ እንዴት ነው ማጠምቀው ሲለ አይ የተመረጠ እቃ አድርጌዋለሁና ተቀበለው ነው ያለው። ይህንን የገለጠለት አዎ የተመረጠ መሳሪያ ይሆናልና ተቀበለው ብሎሃል አለው። ከዚህም በኋላ ዮሐንስ ሐፂርን ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብሶችንም አምጥቶ በላያ ውሶስት ሶስት መዓልት ሶስት ሌሊት ጸለየ። ከዚህ በኋላ የእግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዚያን ልብሶች ለአባ ዮሐንስ አለበሰው ይላል። ክብርና ምስጋና ለመዳን ያለሚሆን። ከዚያችም ቀን ጀምሮ አባ ዮሐንስ ተጋድሎንና አገልግሎትን ጀመረ። አባ ባይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ከአንተ ጋር መኖር አልሻም ብሎ ከበአቱ አስወጥቶ አባረረው። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆመ። በየቀኑም በጠዋት እየወጣ ከዚህ ላይህ አልሻም እያለ ይመተዋል። እርሱ ግን አባቴ ሆይ ይቅርበለኝ ብሎ ከእግሩ በታች ይሰግዳል። በሦስተኛይቱም ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባባይሞ ወጣ። አባ ዮሐንስንም ሰባት መላይት ከበው አክሊላትን ሲያቀዳጁት አያቸው። ከዚያንም ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያውም አስገባው ይላል ከዚህም በኋላ በአንዲት ቀን አባባይሞ የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት ትከለው እስከሚበቅልና እስከሚያፈራ ድረስ ውሃዋን አጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆን ተቀብሎ ወስዶ ተከለው፣ በየቀኑም ሁለት ሁለት ጊዜ ያጠጣዋል። ውሃውም አስራ ሁለት ምዕራፍ ያህል የራቀ ነው ይለናል። ከሶስት ዓመትም በኋላ ያ እንጨት አቆጥቁጦ በቀለ፣ ታላቅ ዛፍም ሆነ አብቦ ጣፋጭ ፍሬን አፈራ። አባባይም ወይም ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዡንና የትሑቱን ፍሬ እንሆ ብሉ አላቸው። እነርሱም ይህን ድንቅ ታምር አይተው አደነቁ። ለመምሮቻቸው ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። ዮሐንስ ሐፂር ብዙ መከራ በአባቱ በኩል አዎ ቢፈተንም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 ልኮታል። ይህም በግንቦት ወር በአስረኛው ቀን ተጽፏል ይለናል። በአንዲትም ዕለት አንድ መነኮስ ሊጎበኘው ወደ በዓቱ ቢመጣ አባ ዮሐንስን ተኝቶ አገኘው። የእግዚአብሔርን መላእክት በላዩ ላይ ይጋፉ ነበረ፣ ክንፎቻቸውንም ያርገበግቡ ነበር። አንዱም ሌላውን ተወኝ ክንፌን በላው ላኑር ይለዋል። ይህንንም አይቶ እግዚአብሔርን አመሰገነው ይለናል። ከዚህም በኋላ የመነኮሳቱን መንደር ሊበረብሩ የበርበር አረማውያን ወደ አስቄጥስ ገዳም በመጡ ጊዜ አባ ዮሐንስም ወደ አባንጦን ስገዳም ወደ ቁልዝም ሄደ። በዚያም በአባንጦን ስገዳም በጎኑ በአለ ቦታ ተቀመጠ። እስከሚያርፍባትም ቀን ድረስ የሚያገለግለው አንድ የታመነ ሰውን እግዚአብሔር አመጣለት። ከዚህ በኋላ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጠርቃኖቹን አባ እንቶንስን አባ መቃርስን አባ ጳቁሚስን ከእርሳቸውም ጋር መንፈሳዊ አባት አባ ባይሞን ያረጋጉትና ከዚህ ከኃላፊው ዓለም መለየቱን ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት፦ ደስ ይበልህ እግዚአብሔር የማያልቅ ተርላ ደስታን አዘጋጅቶልሃልና፣ ክብር ይግባውና ጌታችንም እንዳዘዘ በእሁድ ቀን ሁለት ተኛ ወዳንተ መጥተን ወደ ዘላለም ሕይወት እንወስድሃለን ብለው ባርከውትም ከእርሱ ዘንድ ተመለሱ ይላል።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 ነፍሱንም ከበው እያመሰገኑ ሲያሳርጓት የጻድቃንና የመላእክትን ማኅበር አይቶ እያደነቀ አንድ ሰዓት ያልቆመ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳንን ስማቸውን በመጥራት በጣቱ እያመለከተ ይህ አባ እገሌ ነው ብሎ አስረዳው። ረዱም መልአኩን እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኮሳት ሁሉ አባት አባ እንጦንስ ነው ብሎ መለሰለት። ወደ በአቱም ያ ረድ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ልቅሶን በላዩ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ አጺር እንዳረፈ ነገራቸው። እነዚያም መነኮሳት አክብረው ገንዘው ሥጋውን ተሸክመው ወሰዱት፣ በቦታቸውም አኖሩት የደረቀ እንጨት ተክሎ በአበቀለበት ላይ በሰራት የራሱ በሆነች ቤተ ክርስቲያን ውስጥ ልጆቹ ከዚህ አፍልሰው ወስደው እስከ አኖሩ ድረስ በዚያ ኖረ ይለናል። ዮሐንስ ሐጺር ዓለምን የናቀ የመነነ ይልቁንም በተጋድሎ የበረታና የጸና ታላቅ አባት፣ በረከቱ በሕይወታችን ላይ ይደር። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።